ግላቭ ያለው ሰው እስቲ ያለው ሰው ምንም ወሬ ወሬ፣ ግላቭ ያለው ሰው ይልቀቅ። ሰው ወሬ በቃ ወሬ፣ ተነሱና ልብ ካላችሁ ቅጡኝ ብያችኋለሁ። ካልቀጣችሁ ተነሱና ተቀጡ። ቶሎ አንድ ልብ ያለው ወይኔ ወይኔ ወይኔ ወይኔ! አንድ አረ ኢንካፒም ተጎዳ በቴስታ ተብሎ ራይስ ወጣ። ምንድነው? ዳጊ ረ ምንድነው? ምንድነው እየተካሄደ ያለው? ቋጠሮ እኮ ነው፣ ቋጠሮ እኮ ነው የዩናይትዶች ታይሚንግ። እሺ ግላፍ ምናምን የለም ይሁን ነገር ዳጊ ታይሚንግ ግለ አንበሳው ቡሻርድ ብሎ በቃ ዝሬ ምንም አይመጣም፣ ምንም አይመጣም፣ ምንም አይመጡም። ገልብጦ ልብ ይሄ ነው ወንድ፣ በቃ ወንድ ነው። መርጣ እሺ ያኔ ኪችን ስለተዘጋ ነው። በረቀ እኔም ቴካ ተመጋቢ ነኝ፣ ወንድ ላጤ ነኝ። ኬት ይመጣል። ሁለቱን መርጣችሁ፣ ዘቀቱ፣ ሻወር ግቡ። አንደኛ ቲንክ እንደኛ ታጣጡልኛ አንደኛ ማርያም ናት። እሺ ሙላው። እንዴት ነው የሚያምርብኝ? ደግሞ የኮፍያ ስም ብለ ቁጠር

አድርጉት ትሪፕሊንግ ቁጥር የመጀመሪያውን ብቻ ነው፣ የቀረውን እኮ እንትን ይቆጠር ለየው። ብቻ ኳስ እያየሁ ነው፣ ኳስ እያየሁ እኮ ነው። አሁን አድርጉት፣ ሊያልቅ ነው። ተነሱ ገና የዚህም ቅጣት አለባችሁ ወይ? ቀጣይ ሻወርግቡ ማሪያምን ቀጣ፣ የሁለቱንም ቅጣት ቀጣይ ሻወርግቡ ተነሱ። እሺ፣ እሺ፣ ምን ትለኛላችሁ የሽንኩርቱ ኪችን አይመለከተኝም። አሁን ማሁን ሁለቱንም እኮ ነው ድጋሚ እኮ ሽንኩርት እኮ ኪቼን እኮ ዝግ ስለሆነ እኮ ነው፣ ብሩክ እኮ የሁለቱንም፣ በአንድ ላይ ሻወር ግቡ እንደዚህ እኔ አይመለከተኝም። ዳኒ ሁለት ቅጣት ነው። ሁለት ቅጣት በጆክ ከማድረግ ብዬሽ ነው። ዋ ስራ ሌለ። በጆክ ከማድረግ ብዬሽ። ማርያምን አድርግ ተነስ። ጊፍተሮቼን አታስደብር። እዚህ ጋር ፋሚሊ ተነሱ። ሁለታችሁም ሻወር ግቡ። ምህረት የሌለው እናንተ ጊፍተራችሁ ይቅጣኝ፣ የፈለጋችሁትን እቀጣለሁ። እንደናንተ ነው ያልከራከርን ስካቱን ምንም ምን ምን ሁለት በአንድ እኮ ነው የቀጣኋቸው። አዝኜላችሁ አልሰማችሁ። ወይኔ ነው አቦ ትጂዬ፣ እግዚአብሔር ከአንቺ ጋር አርሰናል አርሰናል አርሰናል አንተ አዛ ልጅ ነው።

እኔ ምለው ግን የአንስሳ ዙ አለሽ? እንደ አንበሳ የሰው ደግሞ ማሽ ለበሳችሁ ብላችሁ ብላችሁ። እሺ፣ ሶስት ዶናት አንድ ዶናት ነው። ሶስት ዶናት አንድ ዶናት አንድ ዶናት አንድ ወይ አንድ ዳኒ ለቢታ አይደለም፣ ግባ ሙሉ ለሙሉ እንጂ በጆኪ ያውቁ ማን ይሰማው አይደል? አሁን ደብሉ ሲጀምር አሁን እላችኋለሁ ሄድባቸዋል አይደል? አሁን አድርጉት። አሁን እንትቡ አልተመቹኝም። አሁን አድርጉት። እሺ አሁን አድርጉት። በሁለት ያባዛልናል። አሁን አድርጉት። አንዱን በሁለት ያባዛልናል። አሁን አድርጉት። አሁን አሁን ወሳኝ ነው እንዳንቀረዝ ይመጣል። እንዳንቀረዝ ጊፍተር ይመጣል። ካገኙን አይምሩንም። ወቁን አሁን አድርጉት። አንዴ ብቻ አስቀጡን፣ አንዴ ብቻ አስቀጡን። አገኙን አይምሩንም። አሁን አድርጉት። ለገ ቦስን

ግን ሻምፖ ትጨምራላችሁ ነው? እሺ፣ ሻምፖ ዱቄት፣ እንቁላል ምናምን እዛው እንዳላችሁ እኮ አንድ ለባዶ አሁን እቀጣለሁ፣ ታካብዳለሁ እዛው ከምትመላለስ ዳግ አትልፋት። ይሄ ከዛ ከመቤት ከመቤት ሰው ላክልኝ።